ሰዎች ቆይታ የምናደርግ ነው የሚሆነው። አብራችን ቆዩ። ወደ ቀዳሚ ዘገባችን የምናልፈው ሰላም እንዲመጣ የሚደረገውን ጥረት ሁሉም የኅብረተሰብ ክፍል መደገፍ እንደሚገባው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጥሪ ያቀረቡ። የወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ 2017 በኮምቦልቻ ከተማ መካሄድ ጀምሯል። ተጨማሪውን ከጌታቸው ገደፋው እንከታተል። የወሎ ኮምቦልቻ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ 2017 በኮምቦልቻ ከተማ መካሄድ ጀምሯል። ይህ ሀገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች በተገኙበት ተከፍቷል። የፋይናንስ የምርምር እና የእውቀት ተቋማት በንግዱ ማህበረሰብ ዘንድ የሚነሱ ችግሮችን በመፍታት ክልሉ በሀገር አቀፍና በምስራቅ አፍሪካ ተወዳዳሪ ኢኮኖሚ ለመገንባት በሚያደርገው ጥረት የበኩላቸውን አስተዋጽኦ እንዲያበረክቱ የአማራ ክልል ርዕሰ መስተዳድር አረጋ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 ክልላችንም በሀገር አቀፍ ደረጃ ተወዳዳሪ ለሀገር አስተዋጽኦ የሚያበረክት እንደ ህዝባችን እና እንደ ጸጋችን መጠን ደግሞ በኢትዮጵያ ውስጥ ብቻ ሳይሆን በምስራቅ አፍሪካ ተወዳዳሪ የሆነ ኢኮኖሚ ለመገንባት በምናደርገው ጥረት የራሳቸውን አስተዋጽኦ ማበረከት ይጠበቅብናል፣ ማለት ነው። የፌዴራል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የደሴና ኮምቦልቻ ህዝብ የሰላምን ፍሬ እያጣጣመ የሚገኝ ህዝብ ነው ብለዋል። የአካባቢ ሰላም እንዴት እንደሚጠበቅ ሌሎች አካባቢዎችም ከደሴና ኮምቦልቻ ህዝብ ሊማሩ ይገባል ሲሉም አስገንዝበዋል። የደሴና የኮምቦልቻ ህዝብ ፎርጅድ ብር እውነተኛ ነኝ ብሎ የማያታልለው ብልጥ ህዝብ ነው። የደሴና የኮምቦልቻ ህዝብ ከሃምሳ ፎካሪ አንድ ሰሪ የሚል ጀግና ህዝብ ነው። ለዚህ ነው የሰላሙን ፍሬ እያጣጣመ የሚገኘው። በዚህ ህዝብ መካከል ሆኖ ኢትዮጵያ ታምርት ብሎ ማሰማት ቤተ ክርስቲያን ተገኝቶ ቅዳሴ፣ መስጊድ ተገኝቶ አዛን እንደ መስማት ይቆጠራልና እንኳን ደስ አላቸው። ሌሎችም አካባቢዎች የአካባቢ ሰላም እንዴት እንደሚጠበቅ ሌላ ቦታ መሄድ አያስፈልግም ደሴና ኮምቦልቻ ሲያመጣችሁ ተሩ ለማለት እፈልጋለሁ። መንግሥት ምንጊዜም ቢሆን ለሰላም በሩ ክፍት ነው ያሉት ምክትል ጠቅላይ ሚኒስትሩ፣ ሁሉም የክልላችንና የሀገራችን ህዝቦች ለሰላም የሚደረገውን ጥረት እንዲደግፉም ጥሪ አቅርበዋል። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ የንግዱ ማህበረሰብ አባላት፣ ምሁራን፣ ወጣቶች፣ ሁሉም የክልላችንና የሀገራችን የህብረተሰብ ክፍሎች ለክልሉ እድገት፣ ለሀገር እድገት ደንቃራ የሆኑ የሽሎክላኪ ኃይሎች አሁን ከያዙት የጥፋት መንገድ ተመልሰው በይቅርታና ምሕረት ከህዝባቸው ታርቀው አሉን የሚሏቸውን ጥያቄዎች ካሉ በኢትዮጵያዊ ጨዋነት በሰላማዊ መንገድ እንዲያቀርቡ ያላቸውን አፍላ ጉልበት ለሀገራቸውና ክልላቸው እንዲሁም ወገናቸው ልማትና ብልጽግና እንዲያውሉ በዚህ አጋጣሚ ጥሬን እያቀረብኩ መንግስት መቼም ቢሆን የሰላም በሩ ከፍቶ የሚጠብቃቸው መሆኑን በዚህ አጋጣሚ በእናንተ ፊት ለማረጋገጥ እወዳለሁ። አገር አቀፍ የኢንዱስትሪና የፋይናንስ ኤክስፖ እስከ ሚያዝያ 29 ቀን 2017 ዓ ም ድረስ እንደሚቆይም ታውቋል። መሶብ የአንድ ማዕከል አገልግሎት ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግ የሚያስችል መሆኑን የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ ገለጹ። ማዕከሉ